አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻልም። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ለማሳሰብ የምፈልገው አንደኛው የአማራ ክልል እንዳይረጋጋ ያልሆነ ፖለቲካ በማምጣት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎችን የሚገድቡ የሚያበላሹ አካላት በትውልድ ላይ የሚጫወቱ አካላት ትናንትና ሀሳባቸው ሩቅ ነበር። ዛሬ ደግሞ ሀሳባቸው እዚያችው ጓዳቸው ውስጥ ዋሻ ውስጥ ያደረጉ አካላት የእኛው ተላላኪ ባንዳዎችም የሚሆኑ የሚልኳቸው ባዳዎች ትናንት አልተሳካላቸውም፣ ዛሬም አይሳካላቸውም፣ ነገም አይሳካላቸውም። ወደ ሰላም ካልመጡ ይጠፋሉ። የጀመሩት መንገድ እጅግ በጣም አጥፊ ነው። መንግስት ደጋግሞ ለሰላም እጁን ሰጥቷል። ሰላም ያስፈልጋል ብሏል። በሰላም በርካታ ኃይል ተመልሶ ወደሚገባው ስራ ገብቷል። የቀሩ ኃይሎችም አብሮ መስራት አብሮ ማደግ ለብልጽግና እጅግ ወሳኝ ነውና የትኛውም ክልል የተረጋጋ ሰላም ሰላም የሚሰራም ይሁን ግጭት ውስጥ ያለ ሁሉም እኩል የመልማት እድል ተሰጥቶታል። ይሄን እድል መጠቀም የህዝቡም የአመራሩም ድርሻ ነው። ስለዚህ ክልላችንን ወደ ኋላ ለመጎተት የሚፈልጉ ኃይሎች እስካሁን አልተሳካላቸውም። በአንድ እጅ ህግ ማስከበር፣ በሌላ እጅ ደግሞ የልማት ስራ እየተሰራ ነው። ይሄ ህንጻም የዚያ አንዱ ምስክር ነውና በዚህ አጋጣሚ ሰላምን እንዲመርጡ ምክሬን ለመለገስ ነው። ካልሆነ ግን ከምን ጋር የተገኘ ሰሊጥ አብረህ ተወቀጥ ነውና ከባዳቸው ጋር፣ ከባዶቻችን ጋር የኢትዮጵያን መፍረስ ከሚፈልጉ ኃይሎች ጋር አብረው የሚሞቱ ናቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸዋል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። የአማራ ህዝብ ከኢትዮጵያዊነት ማማ ካስማ ሊርቅ አይችልም። ማንም ሊያርቀው አይችልም። ኢትዮጵያ ናት ትልቅ ሀብቱ። ኢትዮጵያ ስትነሳ ደሙ የሚሞቅ ህዝብ ነው። ሁሉም ኢትዮጵያዊን ይመለከታል። በተለየ መንገድ ደግሞ አማራ በተለይ ባለፈው የለውጥ ዘመን ወያኔና መሰሎቹን ኢትዮጵያን በመውደዱ ብቻ ከኢትዮጵያ ለማራቅ የተሰሩ ደባዎች ስናያቸው እነዚህ እውነት የመሰላቸው በወያኔ ጫማ በወያኔ አስተሳሰብ የተጠመቁ በእሱ የሰለጠኑ አሁንም እሱ የሚጋልባቸው አካላት ክልላችንን፣ ህዝባችንን ረብሸውታል። አሁንም አንዳንድ ቦታዎች ላይ እየረበሹ ነው። የአማራ ክልል ፖሊስ የክልሉን ሕገ መንግስት ለማስከበር የዜጎችን ሰላም ለማረጋገጥ ሲታትር ሲሰራ መስዋዕትነት ሲከፍል ቆይቷል። እነዚህ መስዋዕትነቶች ከራሱ ቅድም ክቡር ፕሬዝዳንት እንዳሉት ከፖሊስ ሰራዊት የወጡ ሳይቀሩ መለያቸውን ያረጉትን አርማ ያረጉትን ማዕረግ የሸጡ ያፈነገጡ አካላት በማህበረሰቡ ውስጥ አጋጥመውናል። እነሱ የፈጠሩት ችግር አዙሪት እስካሁን ድረስ ሲጥመለመል ቆይቷል። ከዚህ መውጣት ያስፈልጋል። ከዚህ አስተሳሰብ መውጣት ያስፈልጋል። የአማራ ክልል ፖሊስም ሶስት ነገሮች ላይ አተኩሮ መስራትና መቀየር አለበት ብዬ አስባለሁ። አንደኛው ክልሉን አሁንም ከቀሩ ባዳዎችና ባንዳዎች ተከላክሎ ህዝቡ የሚፈልገውን ልማት፣ የሚፈልገውን ወጦ መግባት፣ የሚፈልገውን እድገት እና ይሄ ታታሪ ህዝብ ከሌሎች ወንድም እህት ብሔር ብሔረሰቦች ጋር ተሳስሮ ለመልማት ያለውን መሻት እንዲያረጋግጡ ይሄ ፖሊስ ላይ የወደቀ ነው። የመጀመሪያው ተጋፋጭ ፖሊስ ነው። ምክንያቱም የክልሉን ህዝብ ሰላም፣ ደህንነት ማረጋገጥ ተልኮ ስለሆነ ይህም ፈጥኖ መፈጸም ያስፈልጋል። ይሄ ደግሞ በእያንዳንዱ አባል በእያንዳንዱ አመራር ልቦናና ጭንቅላት ውስጥ መስረጽ አለበት። ሁለተኛው ላመነበት ቃልና ቅድም ላልኩት ተልኮ መስዋዕትነት መክፈል ወደ ኋላ ማለት የለበት ሲገባ ቃለ መሐላ ፈጽሞ የገባው ህዝቤን ከጥቃት ከላከላለሁ፣ በህዝብ ለተመረጠ መንግስት አገለግላለሁ፣ ለመስዋዕትነት አልሸሽም፣ ለህዝብ ክብር ሲባል ብሎ ነው። ይህን መቅረጽ ያስፈልጋል። እየመጣ ነው፣ ብዙ ለውጦች አሉ። አሁንም ግን ቀሪ ስራዎችን መስራት ስለሚያስፈልግ ነው የማነሳቸው። ሶስተኛው ልቡ አስተሳሰቡና እጁ ከሶስት ነገሮች የጸዳ መሆን አለበት፣ ፖሊስ። አንደኛው ጽንፈኝነት፣ እስካሁን በተለይም ባሳለፍናቸው ከደርግ ውድቀት በኋላ የመጣው እጅግ የከረረ ጽንፈኝነት፣ የሃይማኖት ጽንፈኝነት፣ የፖለቲካ ጽንፈኝነት የኢኮኖሚ ጽንፈኝነት። በሁሉም ላይ ጽንፍ ማሰብ ከማንም አያግባባም። የሆነ ኮርነር ስቶር ላይ ተቀምጦ አይደለም። መነጋገር ያስፈልጋል፣ መግባባት ያስፈልጋል። የኔ ብቻ ነው ትክክል ካለ ከማንም ጋር አይነጋገርም ማለት። በሁሉም ያለው የጽንፈኝነት አስተሳሰብ ፖሊስ ውስጥ መጽዳት አለበት። ፖሊስን አይመጥንም፣ መለየውን አይመጥንም፣ የተሰጠውን ተልዕኮ አይመጥንም፣ ግዳጁን አይመጥንም። ይህን በጭንቅላቱ ውስጥ በልቦናው ውስጥ ያስቀመጠ ፖሊስ የፈለገው ግዳጅ ቢሄድ የታዘዘው ሊፈጽም አይችልም። ፖሊስ ከጽንፈኝነት መጽዳት አለበት። ሁሌም ቢሆን በትክክለኛው ቁመና ውስጥ መቆሙን ማረጋገጥ ያስፈልጋል። ይሄ ሰው ጭንቅላት ላይ የሚሰራ ስራ ነው። ስልጠና ያስፈልጋል፣ ውይይት ያስፈልጋል፣ ንግግር ያስፈልጋል። ፖሊስ ሁላችሁም እንደምታስታውሱት የልዩ ኃይል ሪፎርም ሲደረግ ለሁሉም ክልል እኩል የተሰጠ ነው። ሪፎርሙ ደግሞ የተወሰነው በስራ አስፈጻሚ ነው፣ በብልጽግና ስራ አስፈጻሚ። የብልጽግና ስራ አስፈጻሚ ደግሞ የክልል ፕሬዚደንቶችንና ምክትሎች ሁሉ ያሉበት ነው። አብዛኛው ሁሉም ተቀብሎን ነው የሄደ። ትክክል ነው የሚል ፍላጎቱ ደግሞ ከመከላከያ ጋር ትከሻ ለትከሻ የሚጋፋ ፖሊስ አገራችንም ውስጥ ሰሜን አይተነዋል፣ ፈትኖናል፣ ሰራዊታችንን በውድቅት ሌሊት ወግቷል። ሌላ ደግሞ መሸወድ የለብንም ይሄ ማበጥ ቀነስ ማለት አለበት የሚል የተወሰነው በስራ አስፈጻሚ ነው። እኔም በነበርኩበት መድረክ ለሁሉም ክልል ተመሳሳይ ስራ ነው የተሰጠው፣ ተመሳሳይ ተልእኮ ነው የተሰጠው ግን እኛ ጋር ያሉ ፅንፈኞች እጅግ በጣም ከፍተኛ የሆነ ቅስቀሳ አደረጉ። እኛ ጋር ያሉ አመራሮች ሸብረካም ሄደው ሰራዊት ውስጥ ገብተው ቀስቅሰው ተናግረው ለእኔ ነው ታዛዥነትህ ማለት አልቻሉም። አሁን የምናያቸው ወጣ ገባ ነገሮች የተፈጠሩ የዚያኔ ነው። የአማራ ክልል ብቻ የተለየ እንደተደረገ ሁሉም ክልል ሌላው ሽክፍ ብሎ ሄዶ ሰራዊቱን ሰብስቦ አመራሩን ሰብስቦ ራሳቸው ፕሬዝደንቶች መርተው አስተካከሉ። ሰሜን ተፈተን ሱዳን የፈረሰው ስፔሻል ፎርስ በሚባል እና መከላከያ በሚባል በሁለቱ ጦርነት ምክንያት ነው። ያ የምናቀው ሱዳን ካርቱም አሁን የለም። እስካሁንም አሸናፊው አልተለየም። ሁሌ ውጊያ ላይ ናቸው። እኛም ትናንትና አንዴ፣ ሁለቴ፣ ሶስቴ፣ አራቴ፣ አምስቴ ማሸንፈ ነው እንደገና ተመልሶም ተሸንፎም ወድቆም ማለት ተከስክሶም አንክሶም ራሱ ጦርነት ሲጎስም የምናየው በዚህ ስፔሻል ፎርስ በሚባል ግንባታ ነው። ክልሎች ስፔሻል ፎርስ ሳይሆን መገንባት ያለባቸው ፖሊስ ነው። ፖሊስ ደግሞ ቅድም ያልኩት ስነ ምግባር ነው። ስለዚህ ቅድም ካልኩት ካስተሳሰቡ ከጽንፈኝነት ጋር ይሄ ደግሞ ሲያያዝ አስቡት። የክልላችንን አናት የመታን እኮ ስፔሻል ፎርስ የራሳችን አይደለም። ለሀገር ተውትና፣ ለራሱ ለክልሉ ውስጥ ጠንቅ የሆነ ያካን ነው። ፖሊስ በዲስፕሊን መገንባት አለበት፣ ከጽንፈኝነት የጸዳ መሆን አለበት። ምንለው ነው፣ ሁለተኛው ጎጠኝነት እንፈይነት የወለደው ሊሆን ይችላል። ባለፈው የነበረው ሰላሳ አመት ስርዓት ኢትዮጵያን ለመጥራት የሚጠየፍ የሀገር መሪ፣ እግዚአብሔር ያሳያል። የመስቀል የመጨረሻው ነገር የምትመራውን ሀገር አሟልተ ስሙን አለመጥራት። ተመለሱና ቪዲዮውን የድሮች ጠቅላይ ሚኒስትሮች የሚናገሩት ኢትዮጵያ ማለት ይጠየፋል፣ አገር እየመሩ

እኛ ወደ ራሳቸው ወደ ክልላቸው ስንመጣ ደግሞ እንደገና ዞን እየጠራን እንትን እንላለን። ከዞን ውስጥም ወረዳ እየጠራን ከወረዳም ውስጥ ቀበሌ እየጠራን ደግሞ የሚገርመው በስልጣን ላይ ያለው ሰው ነው የሚጠራ፣ ይስራም አይስራም። በቃ ከዚህ ስለሆነ እንደዚህ ሆነ። ከዚህ መጽዳት አለበት ፖሊስ፣ ፖለቲከኛው ለራሱ ይፋተል። ለራሱ ያስተካከል። ብልጽግና አሁን ብዙ ነገር እያስተካከለ ነው፣ እንደ ትናንቱ አይደለም። በክልል ተለይቶ አንዱ የሆነ መግለጫ ሌላ የሆነ መግለጫ የሚሰጥበት ዘመን መቸስ አንድ ዓመት ያለፈን ይመስለኛል። ብዙ ነገር አስተካክለናል። ፖሊስ ላይ ይሄ ሲገባ ደግሞ በሽታ ነው፣ ትልቅ ነቀርሳ ነው፣ ፖሊስን ያፈርሳል። ጎጠኝነት በማረጉ ነው የሚዳኛል። በኃላፊነቱ ነው ስራ የሚሰጠው እያንዳንዱ አባልም ነገ እዛ ቦታ ላይ ሲደርስ ፍታምነትን ማስተላለበት። ከከበደ ካየለ ከዚህ ቦታ ከዚህ ቦታ የሚል መነጋገር ከጀመረ ፖሊስ መጥፎ ነው። የትም ቦታ ሄዶ መስራት አለበት ፖሊስ። ፌዴራል ፖሊስም እኮ አመራሮች የሚወስድ ከየክልሎች የሚቀይረው አርማና መለዮ ነው እንጂ ፖሊስ ፖሊስ ነው። እዚህ ያለ ኮማንደር ፌዴራል ፖሊስ ካለ ኮማንደር የሚለየው ነገር ተመሳሳይ ነው። ዶክትሪን የፖሊስ ጀርመንም ሄዶ ሊሰራ ይችላል። ሱማሌም ሄዶ ሊሰራ ይችላል። ስለዚህ ፖሊስ ከጎጠኝነት የጸዳ መሆን አለበት። ሶስተኛው ከሌብነት የጸዳ መሆን አለበት። ህዝባችን የምንሰርቃትን ሳይሆን የምናስተባብራትን ያውቃል። ህዝቡ ውስጥ ነው የምንኖረው። ህዝቡን እንደ ጥቁር ሰሌዳ ብታዩት ጥቁር ሰሌዳ ውስጥ። እንደ ተጫረች ነጭ ቶክ ነው የሚያየው። ነጭ ቶኳ ጎልታ ትታያለች። ትንሽ ጠቅ አድርገን በቾክ የምንነካት ነገር ከጥቁር ሰሌዳው በላይ ትታያለች። እኛም እንደዚያ ነው፣ ህዝቡ ውስጥ ፖሊስ በትንሽ በትልቁ እጅ መንሻ ከፈለገ መለዮ ይቶታል። አይ ፖሊስ እንዲታረገ ማለት ህዝቡ ህግ ይፈልጋላ ህግ እንዲዳኝ ይፈልጋል በነጻነት በፍትሃዊነት ያላድሎ መዳኘት ይፈልጋል። ከነዚህ ከሶስት ነገሮች ማጽዳት ክቡር ኮሚሽነር ጀነራል ጸዳ ያለ ቢሮ እንዳሳዩን ጸዳ ያለ ቴክኖሎጂ እንደጀመሩ ሁሉ እዚህም ሶስት ነገሮች እያንዳንዱ አባል ላይ እያንዳንዱ አመራር ላይ የነጣ ነገር እንደ ቢሮ ጸዳ ያለ ነገር እስከሚሰሩ ድረስ አደራ እንዳይተኙ። እስካሁን ላለው እናመሰግናለን። ለወደፊቱ ግን እነዚህ ሶስት ነገሮች ፖሊስ ላይ መሰራት አለባቸው የሚል ማሳሰቢያ ለመስጠት ነው። ዛሬ የደረስንበት ደረጃ ለትናንቱ መዳረሻ ነው፣ ለነገው ግን መነሻችን ነው። ትናንት ሆነን ስናየው እዚህ ብንደርስ ብለን ነበር። ዛሬ ሆነን ስናየው ደግሞ የትናንቱ አልቋል። ዛሬ ላይ የነገውን ደሞ ሌላ መነሻ የምንጀምርበት ነው። እናም የጀመርነው ሪፎርም በፈጠራና ፍጥነት መቀጠል አለበት። አሁን በጀመረው ግለት ይሄ ቢሮ ባልሳሳት ሁለት ወር ሶስት ወር በታች ነው እንደዚህ የተሰራው። አንዳንዴ መስራት ጥሩ ነው፣ ያስቀናል። የፍርድ ቤቱ ህንፃ እንትስ ሲል ኮሚሽነሩ ደግሞ ይሄን ሲጀምሩ የዋና ኦዲተር ቢሮ እንትን ነበረ እና እሱ ራሱ አሁን ጸዳ ብሎ ስንገባ በጣም ደስ ይላል። የባህር ዳር ከተማ ከንቲባ በዚህ አጋጣሚ በጣም አመሰግናለሁ። እሳቸው ናቸው የቀቡት ሲባል ስለሰማው መመሳሰል፣ አንዱ የተለየ ቢሮ ሌላው የተለየ ቢሮ እንዳይሆን ሁሉም ባለው አቅም እየሰራ ነው። ስለዚህ በፈጠራና ፍጥነት የታጀበ ስራ መስራት ያስፈልጋል። ክልሉን የሚመጥን የፖሊስ ኃይል ማደራጀት መገንባት ቀሪው ከባድ ስራ ነው። ይሄንን በአስተሳሰብ እና በአመለካከቱ ህዝባዊ የሆነ በአደረጃጀቱና በማድረግ አቅሙ ደግሞ የተመሰከረለት ጠላት የሚፈራውና ህዝቡ የሚመካበት ፖሊስ ኃይል ማደራጀት ያስፈልጋል። እንግዲህ እነዚህን ካነሳው ይሄ ከባድ ስራ በእርግጠኝነት ኮሚሽነሩና ሌሎቻቸው ይሰራሉ ብዬ አስባለሁ። በመጨረሻ ሁለተኛ የክልሉ የፖሊስ ኃይል የተደራጀው የፖሊስ ኃይልም ይሁን መደበኛው የፖሊስ ኃይል የጀመራችሁት ሪፎርም እጅግ አስፈላጊና ወቅታዊ ነው። ዛሬ ያየነው ነገር አስደማሚ ነው። ብዙ ቦታዎች የማናየው ነው። ምናልባትም ፌዴራል ፖሊስ ላይ የምናየው ነው። ለሌሎችም ምሳሌ የሚሆን ስራ ነው። ይሄ የፌዴራል መንግስትም የክልሉ መንግስትም እስካሁን በደገፈው ልክ ድጋፋችንን አሟልተን እንቀጥላለን። ቅድም ወዳልኳቸው የፖሊሳዊ ቁመና እስከሚመለስ ድረስ የፌዴሪ መከላከያ ሰራዊትም የፌዴሪ መንግስትም እኛም እንደ ተወላጅ ደግሞ ባለን ግማሽ ጎን ኃላፊነት ድጋፋችን እንደማይለያችሁ በዚህ አጋጣሚ ለመናገር እፈልጋለሁ። ሶስተኛ እንቁ ባለሀብቶቻችን ትናንትም ችግር በገጠመን ጊዜ ከጎናችን የተሰለፉ ብልጽግና፣ የለውጡ መንግስት የሚያስበው በመንግስትና በባለሀብቱ እንዲሁም በህዝቡ ትብብር ብልጽግና እናረጋግጣለን ብሎ ነው። መንግስት ብቻውን የሚሰራው ስራ እንደሌለ ከዚህ በፊት ካለፉ መንግስታት ትምህርት መውሰድ ያስፈልጋል። ደርግም ህብረተሰባዊነት ብሎ የጀመረው ፌል አድርጓል። ኢህአዴግም ልማታዊ መንግስት ብሎ የጀመረው ራሱን ኮራፕሽን ውስጥ ነው ተዘፍቆ ያገኘው። ስለዚህ የልማት ምንጩ ህዝቡ፣ ባለሀብቱ፣ ራሱ መንግስት ጭምር ናቸው ብሎ ያምናል። ስለዚህ በሁሉም ዘርፍ ያደረጋችሁት ተሳትፎ እዚህ ህንጻ ግንባታ ላይም ይህንን ህንጻ በንግግርና በድርድር ከመስጠት ጀምሮ ከመስጠት ማለቴ ቢከፈላቸውም ግን ደግሞ ደስተኛ ሆነው ለፖሊስ ያልሆነ ብለው ማለት ከዚያ የተሰጠውን ደግሞ በማሳመር በኩል የተሳተፋችሁ እንቁ ባለሀብቶቻችን ሁሉ በዚህ አጋጣሚ በፌዴራል መንግስትና በራሴ ስም ምስጋና ለማቅረብ እፈልጋለሁ። አራተኛ እና የመጨረሻው ለሁሉም አካባቢ ቅድም እንዳልኩት እኩል የመልማት እድል ተሰጥቷል። ቆሞ የሚጠብቅ የለም ሰላሙን ጠብቆ ልማቱን ሌት ተቀን የሰራ ፈጥኖ ወደ ብልጽግና ማማ ይሸጋገራል ወደ ብልጽግና ማማ የሚሸጋገሩ አካባቢዎች ሁላችንም እንደምናውቀው ቀጣሪ ይሆናሉ ልማት ስላለ ወደ ብልጽግና የማይገቡ አካባቢዎች ደግሞ ተቀጣሪ ነው የሚሆኑት ስለዚህ የክልላችንን ሰላም ፈጥነን መመለስ ለስራችን እጅግ የተሳካ ነው ሁሉም ተንቀሳቅሶ የሚነግድበት ሁሉ ተንቀሳቅሶ የሚሰራበት አካባቢ መፍጠር የህዝቡም፣ የአመራሩም በተለይ ደግሞ የፖሊስ ሰራዊቱ እና እንዲሁም የጀግናው የመከላከያ ሰራዊት የስራ ድርሻ ቢሆንም ለዚህ ስራ ሁላችንም መትጋት መስራት አለብን። ምክንያቱም የክልሉን ህዝብ ወደፊት የወደፊት ህልውና ችግር ውስጥ የሚገት ችግር ስለሆነ በሙሉ አቅማችን እንዳን ሰራ መሰናክል ስለሆነ ይህንን የሚወጋ እሾህ ፈጥነን መንቀል እና ፈጥነን ወደ ስራ መግባት ያስፈልገናል እላለው። በሌላ በኩል ይሄ የተጀመረ ሪፎርም በአንድ እጁ ፖሊስ ህግ እያስከበረ በሌላ እጁ ደግሞ ይህንን የመሰለ ነገር በመስራቱ ነገ ከነጎዳ ደግሞ አሁን ምቹ ቢሮ ተገኝቷል። ምቹ ያልሆኑ ነገሮችን ለማስተካከል የሚያቅተው ነገር ስለሌለ ሁሉም የፖሊስ ሰራዊት ከጀግና የሀገር መከላከያ ሰራዊት እና ከፌዴራል የጸጥታና ደህንነት ኃይሎች ጋር በመተባበር ክልሉ ውስጥ ያሉ ተላላኪዎችን ፈጥኖ ልክ ማስያዝ፣ አልፎ አልፎ አንዳንድ ቦታ የሚታዩ ነገሮችን ማስተካከል ለነገ የማይባል ስራ ነው ላለሁ በድጋሜ እጅግ በጣም እዚህ ስራ ላይ ውስጥ ለተሳተፋቸው አካላት በሙሉ የፌደራል ተቋማትም የክልሉ ተቋማትም የክልሉ ፕሬዚዳንትን ጨምሮ ካቢኔያቸው፣ ኮሚሽነር ጀኔራል ና ምክትሎች እንዲሁም በሙሉ እዚህ የተሳተፉ አባላት፣ ባለሀብቶች ይሄን ህንጻ እንዲህ ለማሳመር የተጋችሁ በሙሉ በድጋሚ ምስጋና አቀርባለሁ። መጪው ጊዜ የብልጽግና ነው። ሰላማችንን ፈጥነን እናረጋግጣለን። አመሰግናለሁ።